ለገንዘብ ብለሽ እድሜሽን አታበላሽ። ለገንዘብ ብለህ እድሜን አታበላ። ለገንዘብ ብለህ የማትፈልጋትን ሴት አታግባ። ድህነትን ወደ ብትኖር ይሻላል። እንደው የሆነች ሴት ላይ ሄደህ ለማራገፍ፣ ወይ ደግሞ ገንዘብ አላት ብለህ የማትፈልጋትን የማትፈልግህን ሴት ለማግባት የወሰንክ ጊዜ ስቃይ ትጀምራል። ያን ሁሉ ነገር ተቋቁመ ስታልፍ ነው በአይምሮም፣ በሰውነትን፣ በስሜትን፣ በኢኮኖሚም ጠንካራ የምትሆነው ነው። ችግሩን ፍለፊት ስትጋፈጠው ህይወት ከዛ በኋላ ቀላል ታሸንፈዋል። ኮንፈርት ዞናችሁ ውስጥ ውጡና መስራት ካለባችሁ ስሩ። ለገንዘብ ነው ህይወቴን ያበላሸውት ብለው በጣም የሚጸጸቱ ብዙ ከስተመሮች አሉ። በተለይ በተለይ ደግሞ ከወንድም ከሴትም በቅርብ በተደጋጋሚ ሲመጡ ማያቸው ለገንዘብ ብዬ ካለውበት ችግር ለመውጣት ብዬ እሷ 49 ዓመቷ ነው የ30 ዓመት እንዳማትወልዳ ቃለው ሁለት ልጆች አሏት። በፊት ትዳር ነበራት እና በፊት መውለዷት ትዳር መኖሩ እሱ አይደለም አይደለም የገረመኝ እና ለገንዘብ ብዬ ለካ የሆነ ለገንዘብ የምታደርገው ነገር ገንዘቡን ካገኘ በኋላ ለምንድነው ግን እዚህ የመጣሁት ለምንድነው እዚህ የተቀመጥኩት ትላለህ። ራስን ጠይቃለክ። ምንድነ ግን የዚህ ማድረገው ተላለክ እና ሴቶችም ሆነው የእናቴን ታሪክ ለመቀየር፣ ወንድሞቼ ለመርዳት፣ እህቶቼ ከጓደኞቼ በታች ላለመሆን ሀብታም ሰው አገባው በቃ፣ በእድሜን አብረን አንሄድም፣ በሬወት አለም አንግባባም፣ በምንም አንግባባም፣ ብቻ ገንዘብ በበቂ ሁኔታ ይረዳኛል። እኔ 8 ብር ደቦስተኛ ሴት ነበርኩና በድንገት በላይፌ መ 20 ሲሆን ለኔ መስጠት ጀመረ እና ያንን ነገር ላለማጣት እየለመድኩት ሄዱ ከኮንፈርት ዞኔ ለማለመውጣት ብዬ በእድሜም አይመጥነኝ በዛ ላይ ደግሞ ትዳር ያለው ሰው ነው አግብቼ ሁለተኛ ሚስት ሆኜ ቁጭ ያልኩት እና አሁን አንድ ልጅ ወድጅ ያለው እና አንዳንድ ቀን ምን አደርጋለሁ አለች ቁጭ ብዬ ያለቅሳለሁ አለች ቁጭ ብዬ ለምንድን ነው ግን እዚህ የመጣሁት ምንድን ነው ግን ስራዬ እዚህ ማለት ማን ነው ግን ያገባሁት ጊዜ ማይሰጠኝን የማያዳምጠኝን ሚስት ደውላ የኔን ትዳር እንደቀማሽ ያንቺን ህይወት እግዚአብሔር ይቀማሽ ብላ እየተረገምኩ የወለድሽው ልጅ አይደግልሽ እንዲል ያለች እናት እየረገመችኝ ለምን እስከምትል ድረስ በቃ እየተባለች እየተጸጸተች በቃ ለምንድነው ግን እዚህ የተቀመጥኩት እንደዚህ እየተረገምኩ ምን አጥቼ ከመልክ መልክ አለኝ። ከቁመና ቁመና አለኝ። ከአይምሮ ጥሩ ጥሩ አይምሮ አለኝ። ጨዋ እናት አባትን ያሳደገኝ እኔ በተለይ ምን ይገርማቸዋል በሉ። እናት አባቷ በጣም ስነስርዓት ያላቸው በጣም ጨዋ ልጅቷ የምትውልበትና የምታድርበት ቦታ ብታዩ፣ እኔ መቼ መፍረድ ጥሩ አይደለም። በጣም ሲበዛ ከባድ። እኔ ዓለም ላይ ብዙ ጊዜ ይላቸዋል፣ በማንም ላይ አትፍረዱ። በቃ ቺት በሚያደርግም በምታደርግም ሴት በሚሳድብም በምትሳድብም በነገረኛም በኃይለኝ በማንም ነገር እንዳትፈርዱ እናንተ ዚጋ ሆናችሁ እዛ ጋ ማን ነው አንተ አትተች። ሰው አንተ ምትተች ሰው ፐርፌክት ሰው አይደለም። ሁላችንም ስጋን የለበስ ነው፣ ደበሎ አይደለም። ሶ ድክመት አለብን ሁላችንም ጋር መቶ ፐርሰንት ሮቦቶች አይደለም። እነሱ እንኳን የሆነ የራሳቸው ድክመት አላቸው። የሰው ትዳር በእድሜ የማይበልጠኝ የ56 ዓመት ሰው ላዩም ትዳር ያለው ሰው ሚስት ያለው ልጆች ያለው ሰው አግብቼ በደባ ሁለተኛ ሚስት ሆኜ አፓርትመንት ውስጥ ገብቼ ቁጭ ብያለሁ። ቤት ይከፈልልኛል 160 ሺ ብር። ቤቱ በጣም ነው የሚያምረው። ቤተ መንግስት ነው የሚመስለው። በቃ እዛ ውስጥ ቁጭ ብያለሁ እበላለሁ፣ ጠጣለሁ በየቀኑ። ግን እየተበላው እያለ እኮ እኔ ምናልባት ወጣት ወንድ ከሆንክ ወጣት ሴት ከሆንሽ ይህን ምክር ልምከርሽ። ገንዘብ ነገ በሚሌ ልታገኝ ትችላለሽ። እንደው ካስፈለገ እዚህ ምድር ላይ የሁሉ ነገር ጌታ ገንዘብ ነው ብለን እናስባል። ማለት ሁሉን ነገር በቃ ገንዘብ ይገዛልናል ብለን እናስባል። ኦፍ ኮርስ ገንዘብ ሁሉንም ይገዛል። ገንዘብ ደግሞ በዛው መጠን የማይገዛው ነገር አለ። ሀብታም አግብተው አሁን እረፍት የሌላቸው ሰዎች ደሀ፣ ገብተው አሁን እረፍት የሌላቸው ሰዎች። ሀብታም ስላገባ በሰላም ትኖራል ማለት አይደለም። ደሀ ስላገባ በሰላም ትኖራል ማለት አይደለም። ሀብታም ስላገባ ደግሞ ትረበሻል ማለት አይደለም። ቆንጆ ሴት ስላገባ ቺት ታደርጋለች ማለት አይደለም። ደሀ ሴት ስላገባ ታማኝ ናት ማለት አይደለም። ድሮ ምን ይባላሉ፣ አንድ አባት የሚመክሩን ነበርና፣ እባካችሁ እኔ ሚስቴን ዋት አጭር ነች ማንም ዞር ብሎ አያይብኝም አጭር ስላችሁ ሰሪ በጣም እና እሱ ያለንን ነው የምነግራችሁ። እና አጠራ ያለች ናት፣ በቃ ከመልክም እንደኔ ፉንጋ ናት። ማንም ዞር ብሎ አይብኝም፣ በቃ እኔ ብቻ ነው ማየት እኔም ብቻ ነው መታየ አለ። እንደዚህ ብላ ያገባት ሁሉ ደግሞ ዝም ብላ ቁጭ ላትል ትችላለች። ስቴፈን ሆኪን ሚዲያ ላይ ታውቁታላችሁ፣ በጣም ተመራማሪ፣ በጣም የሚገርም ሳይንቲስት ታውቁታላችሁ። እና የነበረውን የጤና ሁኔታ ታውቃላችሁ። ምን ቢሆን ጥሩ ነው በጣም በሚገርማችሁ ሁኔታ ያ ሰው አንድ ወቅት ቺት አርጓል ተብሎ ነው የተወረደ። እንግዲህ ዊልቸር ላይ እንደዛ ተቀምጦ አንገቱ እንደዛ ሰውነቱ እንደዛ ሆኖ ሚስቱ ላይ ቺት አርጓል ነው የተባለ። ብቻ እንደ ወሬ ነው ምነግራ፣ እሱ ቺት አርጓል። አንዳንድ ጊዜ እንደውም ይሄ እንደው ብትፈተንም በቃ አይገርም የምትሏት ሴት አለች። እቺ እንዴት ሆና ብትሏት ደግሞ በጣም በሚገርም ሁኔታ እንዴት እች እሷ እንዲህ ያደረገች እስከምትሏ ድረስ የማትጠረጥሯ ሴት ወድቃ ታውቃለች። የምትጠረጥሩ እሷ አንዳንዴ ታማኝ ሆኑ ያውቃል። ዞሮ ዞሮ በመልክ ገባ ያለች ስለሆነች ታማኝ አትሆንም፣ በመልክ ወጣ ያለች ስለሆነች አትማግጥ። ዞሮ ዞሮ ነጥቤ ምንድን ነው? ገንዘብ ብለው ሀብታም አግብተው የሚቃጠሉ ሰዎች አሉ። ገንዘብ የሚኖረው ገንዘብ ያለው፣ ቤት ያለው፣ መኪና ያለው ነው ፈልገው፣ ሴት ልጅ ህይወቷ እንዲህ ምናምን ብሎ ይላሉ። እሺ ብለህ ትገባለህ። ሰውየው በገንዘቡ ያመጣው ልማድ አለ። እሱን ምን ልታደረገው ነው? ይሄን ስላችሁ እንግዲህ ገንዘብ ያለው ሁሉ መጥፎ ነው። እኔ በጣም ቅዱስ ሰዎች አውቃለሁ። በጣም ንጹህ ንጹህ ሰዎች አውቃለሁ። በጣም ጨዋ ሰዎች አሉ፣ ሚሊነር ሆኑ። በዛው መጠን ደግሞ ገንዘቡ የቀየራቸው ሰዎች ደግሞ አሉ። ያሳዝናሉ። ቤቴን ሰላም፣ ትዳሬን ሰላም ማድረግ ፈልጋለሁ፣ ቅድመ ጋብቻ ስልጠና ፈልጋለሁ ምትሉ ካላችሁ ኦንላይን በስልክ በአካል ባላችሁበት ሆናችሁ ስልጠናውን መውሰድ ትችላላችሁ። ውጭ ሀገር ያላችሁም ክፍለ ሀገር ያላችሁም እንዳያመልጣችሁ። በቅርብ ቀን እስከ ሳምንት ድረስ ስልጠናው ይጀምራል። ቅድመ ጋብቻ ብቻ በቂ እውቀት ማግኘት ከፈለጋችሁ ወደ መልህግ ጎራ በሉ። ዘወትር ማክሰኞ ማክሰኞ ነፃ ስልጠና አለ። እስከ መስከረም ድረስ ደግሞ ቅዳሜ ቅዳሜ ከ10 ሰዓት እስከ 12 ሰዓት ቅድመ ጋብቻ ብቻ ስልጠና አለ። እሱም እንዳያመልጣችሁ ለማለት እወዳለሁ። አመሰግናለሁ። ለበለጠ መረጃ 0974 ላይ ደውሉ። አመሰግናለሁ። ገንዘብ የማይቀይረው ነገር የለም። ዞሮ ዞሮ ነጥቤ ምንድን ነው? እሱ ለገንዘብ ብዬ ህይወቴን አበላሸው የሚሉ በጣም ብዙ ሺህ ሴቶች አሉ። የማይፈልጋቸው ሰው ጋር ጊዜያቸውን የሚያቃጥም ለምሳሌ ብዙ ሴቶች አሉ። ቢሮዬ ምን አይነት ሴቶች አሉ። አትወዶ በቃ ማለት ማትወዶ ስራውን ነው ማትወዶ የሚያደርጋቸው ነገሮ ብዙ ሴት ጋር ነው ያለው ተስፋ የሌለው አላማ የሌለው የሚያወራበት ወይ በቃ በጣም የሚያስደነግጥ ነው። ግን ሴት ልጅ እንዴት እንደሚያዝ ጠንቅቆ ያውቃል። በነገራችን ላይ ቁም ነገረኛ ሰዎች አንዳንድ ጊዜ አትራክት አድርገው ሴት ልጅ እንዴት እንደሚይዙ አያውቁም። እነዚህ ሰዎች ቁም ነገረኛ አይደሉም የምትሏቸው ሰዎች ደግሞ እንዴት ሰውን ፍቅር ሰንሰለት አስረው እንደሚያስቀምጡ ያውቃል። ሰውን እንዴት አስረው እንደሚያስቀምጡ ያውቃል። እነዛኛዎቹ በጣም አልገጠማቸው። ይሄ ሰፈር ውስጥ በቃ ይሄ ስታየው ድሩ የሚመስል ና እየሰፈሯ ልዕልት ይዞ ቁጭ ሴት ያ ቃል ኤክስፒሪንስ አለው ያ ቃል የትኛዋንም ሴት እንዴት እንደሚስብ እንዴት እንደሚናገር ሴት ምን እንደምትወድ ያውቃል ያኛውስ ቢሮ ብሎ እንደኔ ሱፍ ገጭ አድርገ 24 ሰዓት እዛ ጋር ነው ያለው ልቡ ጥሩ ቢሆንም የሚያውቀው ነገር አለ የማያውቀው ነገር አለ የሚችለው ነገር አለ የማይችለው ነገር አለ ጎበዝ የሆንበት ነገር አለ ጎበዝ ያልሆንበት ነገር አለ ግን ፎከስ አድርጋችሁ በተቻለ መጠን ትንሽ እዛኛው ላይ ከሰራችሁ እናንተ የምትፈልጉትን የማግኘት እድላችሁ በጣም ከፍ ያለ ነው ከዛ ውጭ ግን ገንዘብ ስላላት በድሜ ማትመጥንን በአይምሮ በሰውነት በስሜት ከአንተ ጋር የማትሄደዋን ሴት ብታገባ ዛሬ ደስተኛ ነ፣ ለረጅም ጊዜ ግን ስቃይ ውስጥ ነው ራስን የምታገኘው። ለገንዘብ ብለሽ በቁመና በሰውነት በአይምሮ በሃይማኖት በባህል ከአንቺ ጋር የማይሆድነውን ሰው ለማግባት የወሰንሽ ቀን የህይወትሽን የስቃይ የመጀመሪያ ምዕራፍ ከዚህ በኋላ ለመጀመር ወሰንሻል ማለት ነው። ችግሩን ፊትለፊት ብትጋፈጠው ይሻላል። እግዚአብሔር እጅ ከሰጠ አይን ከሰጠ ጆሮ ከሰጠ ሳርታ አይደለም እኮ እየቀለድ ሀብታም መሆን ትችላል። ኢትዮጵያ ውስጥ በነገራችን ላይ ህይወት ለእናንተ ብቻ ለሁላችንም ከባድ ነው። ሁላችንም ቤት ክራይ ይቸግረናል። ቀለብ፣ ታክሲ፣ ቤተሰብ፣ ትምህርት ቤት፣ የህንፃ ክራይ፣ ግብር፣ ብዙ ነገር። ያን ሁሉ ነገር ተቋቁመ ስታልፍ ነው በአይምሮም በሰውነትም በስሜትም በኢኮኖሚም ጠንካራ እምትሆን ነው። ችግሩን ፊትለፊት ስትጋፈጠው ህይወት ከዛ በኋላ ቀላል ታሸንፈዋል። ስለዚህ ድህነትህን እንዲያው የሆነች ሴት ላይ ሄደ ለማራገፍ ወይ ደግሞ ገንዘብ አላት ብለህ የማትፈልጋትን የማትፈልግህን ሴት ለማግባት የወሰንክ ጊዜ ስቃይ ትጀምራል። አንቺም በገንዘብ ባይምሮ በሰውነት ከአንቺ ጋር በቃ በገንዘብ ከኔ ጋር ይሄዳል ብለሽ የምታስቢው ለጊዜ ይሆናል ያልሽው ሰው ጋር በጋብቻ ለመኖር ስትወስኝ፣ ያን ጊዜ የህይወትሽ የመጀመሪያ ምዕራፍ የስቃይ የመጀመሪያ ምዕራፍ ትጀምሪያለሽ። ስለዚህ ነጥብ ምንድን ነው? በተቻላችሁ በተቻላችሁ መጠን የማትወዱትን ሰው አትወዱትም፣ የማይሆናችሁ ሰው አይሆንም። ኮንፈርት ዞናችሁ ውስጥ ውጡና፣ መስራት ካለባችሁ ስሩ አልበለዛ እድሜሽን የሚበላው እሱ ነው። እድሜህን የሚበላው እሱ ነው። ከኮንፈርት ዞን ወጥተክ የማትንቀሳቀስ የማትሰራ ከሆነ አዳዲስ ነገር የማትሞክር ከሆነ ዛሬ ያለው ጥሩ ገንዘብ የሚመስለው ነገር ነገ የረጅም ጊዜ ስቃያል። ስለዚህ በጣም ብዙ ወጣቶች ለገንዘብ ብለው በሰውነት፣ በስሜት፣ በሃይምሮ እኔ ምን አይነት ሰው አውቃለሁ መሰለኝ። እሱ ኤች አይ ቪ ፖዚቲቭ እሷ ነጻነት፣ ሂዝ ሚሊዮነር የገዛላት መኪና 11 ሚሊዮን ነው ምናምን ነው ይሁን ብላን ያገባች ይሁን ብላ ውጭ ሀገር ኒላ እንታከም ብላ ተስፋ ሰጣች። ችግር የለም ብላ ዚህ ስማች ሰው ጉዳይ የለውም። በቃ ገንዘብ ከተገኘ ይሄን ያህል በቃ ምንም ችግር የለውም። ህይወቷ ላይ ፈርዳ እሱ ኤች አይ ቪ ፖዚቲቭ እንደሆነ እያወቀች ዝም ብላ ገባች። እንደማይሆናት እያወቀች ሂተር እንደሆነ እያወቀች እኔ እለውጠዋለሁ ብላ እንደማትለ ውጠብ ኮ ታውቃለች። ግን ለጊዜ ስለምትወድ በቃ እግዚአብሔር ያውቃል የመጣው ይምጣ ሌላው ቢቀር ከለልትለት ስቃይና ችግሬ እላቀቃለሁ። ሌላው ቢቀር ልጅ እወልዳለሁ። ሌላው ቢቀር ገንዘብ አለኝ ብለው ዝም ብሎ ይገባል። ስለዚህ ለገንዘብ ብላችሁ ህይወታችሁን አታበላሹ። ለገንዘብ ብለሽ እድሜሽን አታበላሽ። ለገንዘብ ብለሽ እድሜን አታበላሽ። ገንዘብ ብለ የማትፈልጋትን ሴት አታግባ። ድህነትን ወደ ብትኖር ይሻላል። ለገንዘብ ብለሽ ማይሆንሽም፣ በድሜም፣ በሰውነትም፣ በአይምሮም በዛ ላይ ደግሞ ባለትዳር ሆኑ። በተለይ እኔ ሴቶች አደራ ምላችሁ የሆነ ወንድ ቀርቦሽ ያ ሰው ባለትዳር መሆኑን ካወቅሽ እመኝኝ፣ እግዚአብሔር እጥፍ እንዲያሳድግሽ ከፈለግሽ ከአጠገቡ ጥፊ። የፈለገ የከተማ ቁጥር አንድ ሚሊየነር ሆኖ የአስር ሚሊዮን ብር መኪና ዛሬ ገዝቶ ለምን አይሰጥሽ? ህይወትሽን፣ ደግሞ ያኔ ለሁለት ነው ይበጠስ። ምክንያቱም እሱም ብላ ቤት የምትኖርም አንድ ምስኪን ሴት አለች። እሱም ብላ ልጆች የምታሳደግ ሴት ደሞ እንደ ትላንትና እንደ አንቺ የምታምር ዛሬ ላይ በድሜ ከፍ ያለች በጣም የምትገርም ሴት አለች። ባለትዳር ሴት ከሆነች ከአጠገቧ ጠፋ አልኩ። ለምን ዳይመንድ አትሰጥህም? የእውነቴ ነው ምነገር። በተለይ ፈጣሪን የምትፈሩ ሰዎች ህይወታችሁ የበረከት ህይወት እንዲሆን የምትፈልጉ ወጣቶች ከሆናችሁ ባለትዳር ሴት አጠገቧ እንዳትደርስ የማትፈልጋት ሴት አጠገቧ እንዳት በቃ ነጻ ሆነ ኖር። በቃ ሰላም ህሊና፣ ሰላም ውስጥ ሰላም። በቃ ያንተ ላብህን ብቻ የገንዘብህን ያንተ ላብ ያለው ነው። ብትታመጣውም ነገ ህይወትን ይዞ ይሄዳል። በጣም ሲበዛ ሲበዛ መጥፎ ነው። ምናልባት ስላልቀመሳቸው ሊሆን ይችላል። በጣም እኔ የማላይፍ በጣም ብዙ ነገር አቅ በቃ ያንተ ላብ ካሳደገ በዛ ያሳደገ፣ ካላሳደገ ይቅርብ። ገንዘብ ለማግኘት ዳይስፖራ አግብቼ፣ ሀብታም አግብቼ፣ ውጭ ሀገር ወጥቼ፣ እኔ ምን አይነት ሰዎች አውቃለሁ። ኦርቶዶክስ ሆኖ አሜሪካን ሀገር ለመሄድ የውሸት የሚቆርቡ ሰዎች ያውቃል። እንግዲህ ሰው ቢቀልድ ቢቀልድ እንዴት በነፍሱ ይቀልዳል? እንዴ የውሸት ሰው ውጭ ሀገር ለመውጣት ቆርቦ ያገባል። ሌላ ሰርግ እሺ ይሁን ትላል። በዛ ላይ ይሄ ዲራማ የሚሰራበት ህይወት አይደለም እኮ የእግዚአብሔር ኪዳን የሚቀለድበት ራሱ አይደለም። ቢቀርስ ውጭ ሀገር ነው እዛ እንጂ መኖር አይቻለም። እዛ ያሉ እንደውም አሁን እኮ እዚህ ይመኛሉ። እና ኤኒዌይስ እኔ ሁሉ ማለት ግን አይደለም። ለገንዘብ ብለው ህይወታቸውን የሚያበላሹ ሴቶች አሉ። ለገንዘብ ብለው ህይወቱን የሚያበላሹ እንዳለ ያው ትንሽ ተጠንቀቁበት ለማለት ወዳለው እንግዲህ ትንሽ የተወሰነ ነገር እንደተማራችሁበት ተስፋ አደርጋለሁ። እናንተ ይህም ቪዲዮ ምናልባት ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ለገንዘብ ብላችሁ ከህይወታችሁ የማትወዱት ሰው ጋር ጠጋ ብላችሁ ሊሆን ይችላል። ለገንዘብ ነሽ የማትፈልጊ የማይሆንሽ ሰው ጋር ማትሆነ ሴት ጋር ተጠግተ ብዙ ዋጋ ከፍለ ሊሆን ይችላል እርግጠኛ ነኝ። እና እስኪ የተማራችሁበትን ነገር ሃሳብ አስተያየት ኮምት ላይ አስቀምጡልኝ። ቤቴን ሰላም ትዳሬን ሰላም ማድረግ ፈልጋለሁ ቅድመ ጋብቻ ስልጠና ፈልጋለሁ የምትሉ ካላችሁ በኦንላይን በስልክ በአካል ባላችሁበት ሆናችሁ ስልጠናውን መውሰድ ትችላላችሁ። ውጭ ሀገር ያላችሁም ክፍለ ሀገር ያላችሁም እንዳያመልጣችሁ፣ በቅርብ ቀን እስከ ሳምንት ድረስ ስልጠናው ይጀምራል። ቅድመ ጋብቻ በቂ እውቀት ማግኘት ከፈለጋችሁ ወደ መልህ ጎራ ይራበሉ ዘውትር ማክሰኞ ማክሰኞ ነፃ ስልጠና አለ። እስከ መስከረም ድረስ ደግሞ ቅዳሜ ቅዳሜ ከ10 ሰዓት እስከ 12 ሰዓት ቅድመ ጋብቻ ስልጠና አለ። እሱም እንዳያመልጣችሁ ለማለት እወዳለሁ። የበለጠ መረጃ 09 7745 ላይ ደውሉ። አመሰግናለሁ።